ያሲን ፕሮግራም እና እንዲሁም የዱዓ ፕሮግራም በሀሪሞችና በተለያዩ ሀድራዎች ዱዓዎች እንዲደረጉ ከዑለሞች ጋር ወይም ከተለያዩ ዱዓቶች ጋር እየመከራችሁ እንደነበር ሰምቻለሁ እና እስኪ በጉዳዩ ዙሪያ ላይ እንደው የታሰበበት ምክንያት ምንድን ነው? መቼ ነው የያሲን እና የዱዓ ፕሮግራሙ? እንዲሁም በዚህ በያሲን እና በዱዓ ፕሮግራሙ ዙሪያ ያለውን መረጃ ቢያጋሩን ብዬ ነው። እሺ። ብስሚላሂ ራህማን ራሂም እንግዲህ እንደሚታወቀው ይሄ አሁን መጅሊሱን የተቆጣጠረው አካል ባለፉት ሶስት አመታት ውስጥ በመላው የአለ ሱና ወል ጀማዓ ሱፊያ ማህበረሰብ ላይ ሲያደርስ የነበረው መጠነ ሰፊ ጥቃት፣ ማሳደድ፣ የእምነት ቦታዎችን ነጠቃ፣ ይሄ ሁሉ መከራዎች እንግዲህ የነበሩትን ሁሉም ሰው የሚያውቀው ነው። ከዚህ ላይ በመነሳት እንግዲህ ባለፉት ሁለት አመታትና ከዛ በላይ አንድ በሀገር አቀፍ ደረጃ አንድ ኮሚቴ ተዋቅሮ አሄ ግብራኤል ለመንግስት እየደረሱ ያሉትን በደሎች እንደዚሁም ደግሞ መከራዎችን በጠቅላላ ለመንግስት አቤት እያለ ሌላውን በህግ እየጠየቀ ሌላውን ደግሞ የመንግስት አካላትን ከዚህ ጉዳይ ልባት እንዲሰጡት ጥያቄዎችን ሲያቀርብ ነበረ እንደዚሁም ደግሞ ሌሎች ኮሚቴዎችን በክልል ደረጃና በዞንና በወረዳ ደረጃ አደራጅቶ እንደዚሁም በየቦታው የሚደረጉትን በደሎች ለመንግስት አቤት እንዲሉ ኮሚቴዎችን አዋቅሮ እያደራጀ ቆይቷል ማለት ነው። የኮሚቴ እንግዲህ የኮሚቴ በአገር አቀፍ ደረጃ ብዙ ጊዜ ተመላልሶ መንግስትን አቤት እያለ ነበረ። በአሁኑ ሰዓት ደግሞ መንግስት በተለይም በፌዴራል ደረጃ ያሉት የሚኒስትር መስሪያ ቤቶች፣ በፌዴራል ደረጃ ያሉት የመንግስት አካላት በጥሩ ሁኔታ ለዚህ ችግር ህልባት ለመስጠት ዝግጅት ላይ እንዳሉ ተረድተናል። በዚሁም ደግሞ የተወሰኑ መግባባቶች ላይ የደረሰበት ሁኔታ አለ ማለት ነው የኮሚቴ ለዚህም ደግሞ የፌዴራል በፌዴራል ደረጃ ያሉት አመራሮችን ላመሰግን እወዳለሁ። እንግዲህ ይህንን ሁሉ በደሎችን ይግባኝም እያን አቤቶታም እያቀረብ እንደነበረ ይሁን እንጂ ያው እንደምታውቁት ባለፉት ረመዳን ባለፈው ረመዳን በመላው ሀገሪቱ በሚባል ደረጃ በምን አይነት መከራና ሰቆቃ ሰቀቀን ውስጥ ህዝቡ ጾሙን ጾሞ እንደ አለፈ የሚታወቅ ነው ማለት ነው። ከዚህም በመነሳት እንግዲህ ዑለማዎች በአሁኑ ሰዓት ዑለማዎቹ ተሰብስበው አቤቱታው ለመንግስት ማቅረቡም እንዳለ ሆኖ ለህግም በህግ አግባብም መጠየቁ እንዳለ ሆኖ በአገር አቀፍ ደረጃ ግን ዱዓይም ወደ አላህ ያስፈልጋል። ስለዚህ ዱዓይም ስለሚያስፈልግ የዱዓይ ፕሮግራምና የያሲን እና የዱዓይ ፕሮግራምን መያዝ አለበት ብለው ወስነዋል ማለት ነው። እንግዲህ ይሄ የዱዓይና የያሲን ፕሮግራም ሁለት አላማዎች አሉት። አላማው ምንድን ነው ከተባለ፣ ሁለት አላማዎች አሉት። አንደኛው ባለፉት በተለይም ተጠናክሮ ማለት ነው። ይሄ አሁን መጅሊሱን የተቆጣጠረው ቡድን መጅሊሱ በአለሱና ወልጀማዓ ሱፍያው መስመር ላይ እያደረሰ ያለው መጠነሰፊ ስቃይ ይሄ እንግዲህ ማሳደድ፣ የነፍስ ግድያ፣ የአካል ማጉደል፣ የንብረት ውድመት እንደዚሁም ደግሞ የአቂዳ ቅያራም ጭምር እየተደረጉ ያሉትን ጠቅላላዎችን ይሄንን ሁሉ አላህ ይሄንን በላ በቃቸው እንዲለንና ለዚህ ቡድንም ደግሞ አላህ አደቡን እንዲሰጠው የሚል አላማ ያለው ነው ማለት ነው። መከራው በስቶብናል፣ ስቃዩ በስቶብናል። ስለዚህ አላህ ይቅር እንዲለን የያሲንና የዱዓይ ፕሮግራም መያዝ አለበት የሚል ነው። ሁለተኛው በመላው ሀገራችን በመላው ሀገራችን ከዳር እስከ ዳር አላህ ሀገራችንን መንግስታችንን ሰላም እንዲያደርግልንም ዱዓ ያስፈልጋል የሚል ነው ማለት ነው። እዚህም ደግሞ ሁሉም ሰው በሰላም ወጥቶ በሰላም እንዲገባ አገር ሰላም እንዲሆን መንግስት ሰላም እንዲሆን ዱዓ ያስፈልጋል በሚል የያሲንና የዱዓ ፕሮግራም የተያዘው አላማው ለዚህ ሁለቱ ነው ማለት ነው። ጊዜውን በተመለከተ ሁለማዎቹ ያስቀመጡት ኢንሻአላህ ከፊታችን ያለው ጁመዓ ነው። ጁመዓ ከአምስት ሰዓት ጀምሮ ሰው ወደ መስጊድ በሚገባበት ጊዜ ከአምስት ሰዓት ጀምሮ ያሲን መቅራት ዱዓይ ማድረግ ለአገር ለሁሉም አሁን እየደረሱ አሉ ላልናቸው ችግሮች ሁሉ ዱዓይ ማድረግ ያሲን መቅራት በዛንያ እያ ከአምስት ሰዓት ጀምሮ እንዲደረግ ነው የተባለው። ይሄም እንግዲህ ቦታው የሚደረግበት ቦታው አንደኛ በመሳጅዶች ይደረጋል። በግል መኖሪያ ቤትም ማድረግ ይቻላል። እንደዚሁም ደግሞ በሀሪማዎች፣ በሀድራዎች፣ በትላልቅ መሻይኮች ቤት፣ በዛውያዎች ትላልቅ ቦታዎች ያለ ሱና ወል እንግዲህ እንደሚታወቀው በመሻይክ ስር የታጠፈ ነው። በሀድራ ስር የታቀፈ ነው። በመሳጅዶች የታቀፈ ነው። ለዚህ በሁሉም ቦታ ላይ በነዚህ ቦታ ላይ እንደዚሁም በሁሉም ሰው በመኖሪያ ቤቱም ጭምር ማለት ነው ዱአውን ያሲኑን መቅራት ይችላል ማለት ነው። በዚህን እያ መልክቶችን በተመለከተ እንግዲህ ያው በመላው ሀገሪቱ ባሉ ትላልቅ የመሻይኮች ሀድራዎች ሁሉ ትእዛዝ እየተላለፈ ነው ማለት ነው። በሁሉም ቦታ ላይ መሻይኮቻችን የሚያስተባብሩት የሚመሩት ዱዓ ይደረጋል ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።